ያለሽን ነገር ነው ብሎ ልሞት ይችላል። ታውቂያለሽ። ይሄንን ግን እሱ ነው። ሰላም ሰላም! ውድ ቤተሰብ እንዴት ናችሁ? ያለን እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ሰው ካልሞተ ምንም አይሆንም። እኔ በጣም ደህና ነኝ። ያው እንግዲህ ዛሬ ደግሞ የመጣሁበት ምክንያት ያው ባለፈው አልተስማማንም ወላ ማለት ነው። በጣም ብዙ ደረጃ ላይ ተደራርሰን መታኝ ወላ ነው ሄደችው እና ዛሬ ደግሞ እስኪ አዩ ጋር ጸበል እየጠመቀች ነው ምናምን ስለተባልኩኝ እሷ ጋር አዩ ጋር ልመጣ አሰብኩኝ። ውድ ቤተሰብ ያው የኔና የእሷ ነገር እንግዲህ ምንም መስመር ሊይዝ አልቻለም። እኔ መስመር ወደ መስመር እንግባ ስላት፣ እሷ ጭራሽ በቃ ምንም ልተስማማልኝ አልቻለችም። ውድ ቤተሰብ ጭራሽ እጄ መታኘው እጄን እያመመኝ ነው፣ እያሻሸችኝ እንደውም አዩ ናት። ውድ ቤተሰብ ትንሽ ተጎድታኛለች። በእንጨት ነገር ነው የመታችን፣ ሳላስብ ድንገት እኔ። እሱንም አልተቀየምኳትም ወደ ቤት ስ ግቢ እያልኳት ነው። አሁንም ቢሆን ወደ ቤት ገብታ ብንስማማ፣ እኔ ምንም ነገር ብታደርገኝ ምንም አይመስለኝ ውድ ቤተሰብ፣ ምክንያቱም ተጎድታለች፣ በብዙ ነገር ጎድቻታለሁም። ታውቃላችሁ ሁሉንም ነገር ከእናንተ የሚደበቅ ነገር የለም። እና እኔ አሁን በቃ እሷ ናት ጭራሽ ነገር ነገር እያላት ውድ ቤተሰብ፣ በጣም የሚያሳዝን ነገር ነው። እዛን ቀን መታኝ ራሱ ምንም አላልኳትም እጂ እንደዚህ አላልኳትም ዝም ምን ያልኳት ና ከአዩ ጋር ሌላ ሀገር ውስጥ ጋር ባላችሁ ምናምን ብላ አዩ እግዚአብሔር ይስጣት ምንም እኔ እዛውም ብትሆን ራሱ ቤቷ ዝም ብላ ፀጥ ብትል ምንም አይመስለኝም ነበር ምንም አላደርጋትም ነበር ውድ ቤተሰብ እኔ ተስማምተን እንደ ድሮ ጸብ ይቅርብን ልያት ነበረ የድሮውን ተይው በቃ አለፊው እሷ አሁንም በድሮ ሂሳብ ነው የምታስበው። እኔ ደግሞ በቃ ቤቷ ገብታ እንድትቀመጥ በቃ የቤት ባለቤት የቤት እመቤት እንድትሆን ነው የምፈልገው። ውድ ቤተሰብ እሷ ደግሞ ያንን ነገር አልፈለገችም። ዛሬም ጭራሽ እንደዚህ አርጋኝም። እኔ አሁንም ቂም አልያዝኩባትም። እስቲ ጸበል እየጠመቀች ነው አለችኝ ያዩ። ድንገት እስቲ ቪዲዮ ይዤ መጣሁ። ውድ ቤተሰብ እስቲ ታዩታላችሁ። ምናልባት እኔም ከእኔም ጥፋት ካለ እናንተም በጣም ነው የማመሰግነው። የምትረዱኝም፣ መጥፎ ነገር የምትናገሩም ምን አልቀየምም። ለኔው ብላችሁ ነው ሁላችሁም። እንደ ቤተሰብ እስኪ ተከተሉኝ እሷ

ምሻ ዛሬ እኮ ድጋሜ ዛሬ ሴትዮ ጋ አሁን ምን አድርጊ ብሎ ነገር እዚህ አገብኝ። እኔ አልተቀየምኩሽም። ብትመቸኝም ምንም አይደለም። እኔ ይሻለኛል። ትንሽ ነው እዚህ ጋር ቅጥቅጥ ነገር ነው አለች ሴትዮዋ የወደቀውን በእኔ እንደዛ አልሽኝ፣ እንደዛ መጥሽኝ ነው። ምን አድርጌ ነው ቤቷ ብገባ? ምንም አይመስለኝ አንቺ ያው

ሲጀመር እኮ ነው ያልመጣሁት። ለምን በእኔ እንደሚያሳብብ አላውቅም፣ አለ በቃ። ታዲያ አሁን መታችን ብሎ ላንቺ ምን ለማለት ነው የመጣው? ምን ነበር፣ እንደ ምን ይላል እዚህ? በእንጨት እንደዛም ታስብ ነበር

ምን ያክል ጭንቅላቷ ምን ያክል እንደተነካ። ምንም ጭንቅላቴ፣ እግዚአብሔር ይመስገን ደህና ነኝ። ምንድን ነው ጭንቅላቴ የአረብ ሀገር ሴት እብድ ናት ነው የምትለው አንተ? ብልደግ ንል እንደዛ አይደለም። እ እንደዛ ያልኩህም ግን እንደሰው አስብስ። እንደሰውማ ነው የምታስብ። እንደሰው ባላስብ ኖሮ አንተ እዚህ ቤት አትገባም። አይገርምም። የዩቤባይሆንም እስከተጠጋሁበት እንደሆነች ለእኔ ናት

ሰው ያው የመጣ እንደቆረ እዚህ ከዚህ ቤት ምን እንደተፈስ ገና ለገና ይሆናል ብለሽ አጂ መሬት ይችላል። በቃ መግባባት በቃ ከበር ነገር ሆነ። አይ እኮ ነገር ያደረገኛል ብለሽ ነው አስማማሽን አስገባሽን፣ አይደለ? ያለሽንነራስ ነገር ብትኝ ያለሽን ነገር ከወጣሽ ሸጪ ነው። ምን ምን ያለሽ ምን ያለሽ አሁን እንደዘመች በቃ እኔ ቂም የለብኝ። እኔ አሁን ሂጂ ያልኳት ነው መስራት ወደ አረብ ሀገር ሚሄዳለው ብላ በስንት መከራ ነው ያንን ነገር የሚያስታውቀው። ስለዚህ

ከሽን ንብረትሽን በቃ ያካፍልሽ እንትን በይ በቃ። እኔ ደግሞ የለሽም እሱ እንዲኖር አልፈልግም። እዚያ ቤት እንዲወጣ ነው የምፈልገው። በዚህ በር በዛ በር እንዲለኝም አልፈልግም። አንቺ ህግም ቢሆን እኮ ውጣ፣ ነፃ እኳ አይለውም። ምን ሆነሽ ነው? ከሄደ በኋላ አላማ እውነቱን ነው ፊት ለፊቱ የምነግርሽ። እንዴት ነገር አለ ደበቁሽ ነገር አለ አሁን ይው ልጅ ተነሽና ወደ ቤትሽ ግቢ። አንተ ስትወጣ ነው እዛ ቤት የምገባው። በቃ እኔ አንተም ማየትም አልፈልግም። በቃ ፍቄት ትንሽ ቀን ጸበል ይጠመቅ ያለው ነገር እኔ እንዲያውም ማየት አልፈልግም። እሱ እንደሚመጣ እራሱ አላውቅም። ከአንቺ ጋር ያለው እንትን አልኩኝና እኔ ምን አውቃለሁ። እኔ እዚህ እንደምትወኝ ስለማውቅ ነው እዛ እንኳን ዚ አብራችሁ ስለመጣችሁ እሷማ ጨካኝ አይደለችም መንገድ ላይ ጥላኝ አልሄደችም እግዚአብሔር እስጣት አመጣችኝ ግን እኔ ወደ ወገሻ ቤት ነው እንጂ አንቺ መንገድ ላይ ጥያ ለ አይደለ ስላመመኝ እሺ አሁን ስላለፈ ነገር አታንሶ በእናታችሁ ነ ኧረ በእናታችሁ ነ ሲያስመስል ነው ሲጀመር ምን ያክል ለአንቺ ቦታ እንዳለኝ በዚህ ራሱ ማወቅ ትችላለች እንደዚህ አድርገሽ በጣም አይ ቁጭ ብለ ነበረ እንደ በለ ነው። ዝም እኔ ክብር ቢኖር ማለት ነው። መሬት ሽጠሽ ቤት እንስራ አትልም ነበረ። እሱንም ለራሳችን ነው እንጂ ለክባት አይደለም። እኔ ምንም ለራሳችን የሚባል ነገር አይገባኝም። አይገርምም። በማረሄ መሬትና ቤት የምትሉትን ነገር አልታወችትም። አሁንም ቤትና መሬት ላይ ናችሁ። እናንተ እናንተ አይደላችሁም። በህይወታችሁ ውሳኔ የወሰናችሁት ምን አክል

አረሷ ራሷ ሴጣን ነች እንጂ ምን ሰው ተስማምቶ መኖር ሲገባ፣ እንደገና እኔ ደስ ብሎኝ ተስተሄር እንኳ ሳልጨርስ እንደዚህ ዓይነት ነገር። ተረጋጋ፣ አትጫናት። እኔ እንደዚህ ላደርግ ፈልጌ አይደለም፣ ግን በቃ እመጣለሁ። ችግር የለውም፣ መምጣት አይቀርም። ተረጋጋ፣ ደውልልኝ፣ እመጣለሁ። ለአንድና ለመጨረሻ ጊዜ እመጣለሁ። እስኪ እኮ ተረጋጋ። ቆይ፣ ጸበል ትጠመቅ እያልኩክን ያለው ሰምትኛለን ደግሞ ብቻ ክን አይደለም ሰው ዘንሳበት ዘፍን ስጌ ብቼ ነው መጣ